ኩፍታ ኩፍታ ልሰራ ነው። እዚህ በዚህ መልኩ ዶሮ ነው ስጋ ነው ምናምን ነገር የዶሮ ብቻ የስጋ ምንም ብቻ ላይ ተፈጭቶ በዚህ መልኩ እንጠብሰዋለን። በጣም አንጠብሰውም። እስከ መጨረሻው አብራችሁን ቆዩ። በነገራችሁ ላይ የሁላችን አሰራር ይለያያል እኔ መጀመሪያ እንደዚህ ዶሮ የሚሆን ስጋ የሚሆን የተፈጨውን እንደዚህ ቅመማ ቅመም ምናምን ክዝበራ በቅመስ ምሆን አድርጌ እንደዚህ ቅርጽ ቅርጽ አድርጌ ማለት ነው፣ መጀመሪያ እጠርሰዋለሁ በክሬም ምናምን ከማብሰል በፊት ማለት ነው። እንደምታዩት ይሄ ጅጃጅ ነው። ይሄንን የጠቀስ ነው ዶሮ፣ ሽንኩርቱን በእሳት ትንሽ እናበስለዋለን ማለት ነው። ሸዊ ሸዊ ማለት ነው። ይሄ ዶሮ ነው። እንደዚህ ካረረግን በኋላ እንደዚህ ካስተካከሉ በኋላ ምን አደርጋለሁኝ? ቢስምላ እዚህ ጋር ይህ ምንድን ነው? ከላው ላይ በነገሮች ላይ የኩፍታ አሰራር በብዙ አይነት ቀጥሎ በግዶነስ ወይ ደግሞ ኪዝቤራ ኪዝቤራ እናደርጋለን። ኪዝቤራ እኔ በግዶነስ ነው የተጠቀሙት። የቤቱ ሰው ብዙም ኪዝቤራ አይወድም እና እንደዚህ ከዛሁን ፍሮናትን ውስጥ እናደርጋለን።